ቢስሚላህ አልሐምዱ ሊላሂ ወሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ አለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ይህንን አካውንት ኮፒ ሊንክ በማድረግና የሚደረግን ነገር በማድረግ ለማንኛውም በጥቅሉ ማለት ነው ተባበሩ። ባረከላሁ ፊኩም። ክሶች እየበዙበት ነው። መልእክትም በሰፊው እንዲሰራጭና እንዲዳረስ አርጉ። ባረከላሁ ፊኩም። መልእክቴ ለብዙ ሰዎች ነው የሚያውቁም ሆነ የማያውቁም እያወቁም ሆነ ሳያውቁም ሆነ ዲንን መነገጃ የቲምን መነገጃ ምስኪንን መነገጃ መስጊድን፣ ቁርአን የተለያየ ዋናው የትም ፍጩ ዱቄቱን አንጭው የሆነበት አህዋል ላይ ነው ያለ ነው እና ግን ሸሪያ ጋር ስናስተያየው ደግሞ ስንዴት እንዴት ነው ነው መጀመሪያ በዲን ስም በቁርአን ስም በሐዲስ ስም በተለያዩ ስሞች ገንዘብ ካስገኘ ሙጭ ይገኝበታለው ን ገንዘብ ካላስገኘ አላቆም አያቀኝም፣ አንተዋወቅም። እዚ ጉዳይ ላይ እናገር የመጣሁት እንደ መጀመሪያ የቲሞችን እና ምስኪኖችን፣ ችግርተኞችን፣ በተመለከተ ታማሚዎችን በእነሱ ስም ገንዘብ አዋጡ እየተባለ እየተሰበሰበ ቢበላ ያንን ወይም ደግሞ የተለያዩ ምስኪኖች ጋር እየተደ ካሜራ የካሜራጋጋታ እና የተለያዩ የሚደረግበት ና የሶሻል ሚዲያ መታወቂያ የሚያደርጉት እንዲታወቁበት ና በዛ እንዲገኑ የሚያደርጉ ሰዎችን ይሄን ቁርአን አንቀጽ ጠቁማቸዋለሁ። ቃል አላሁ ተዓላ ባዕድ አዙ ብላህ ምን ሸይጣን ረጂም ወዩጥዕሙነ ጣዓመ ላ ሑብህ ምስኪናን ወየቲማን ወአሲራ ኢነማ ኑጥዕሙኩም ሊወጅህ ላህ ላ ኑሪዱ ምንኩም ጀዛአን ወላ ሹኩራ ይላሉ። አላ ነዛ መልካም ሰዎች እነዛ ደጋግ የአላህ ባሪያዎች ምስኪንን፣ ደሃን፣ ችግርተኛን ያበላሉ። ምርኮን ያበላሉ። ነገር ግን ምን ይላሉ? ለአላህ ውዴታ ፈልገው ነው። ምን ይላሉ? ላ ኑሪዱ ሚንኩም ጀዛአን፣ ክፍያ ምንዳም አንፈልግም። ምትክ ማለት ነው ላደረግ ነው። ወላ ሽኩራ፣ እናመሰግናለን እንኳን እንድትሉ አንፈልግም ይላሉ። የዛሬው ግን ካሜራ ከሌለ ኪሱ እጁም ወደ ኪሱ አይገባም። ያም የሰው ገንዘብን እኮም የተለያዩ ሰዎችን እንደዚህ ንርዳ ብሎ ከሰው የተቀበለውን ራሱ ካሜራ ካልመጣ አይሰጥም። ካሜራ ፊት መታወቂያ ይገኝ ይጠቀሙበታል። ከካሜራው ጀርባ እንዲያውም የሚወስደውም አይጠፋም። አላህ ይጠብቀንና ይሄ እንደዚህ ለሚበሉት ሰዎች ነው። ለቀጣይ ደግሞ በዲን ስም በማስተማርም ስንበሉት፣ በተለያይ በመስጊድም ስንበሉት፣ በተለያ የሚያደርጉ ሰዎችን አላህ ስብሓንሁ ወተዓላ እንደዚህ ይላል፦ ቁል ማ ሰአልትኩም ሚን አጅሪን ፈሁወ ለኩም ኢን አጅሪ ኢላ አላህ። ለመልእክተኛው ሰለላሁ አለይህ ወሰለም እነዛ ሙሽሪኮችን ኑ ወደ ሐቅ ተመለሱ፣ ሽርክን ተው፣ ኑ ወደ ተውሂድ፣ አላህን ብቻ አምልኩ ብለህ ስትጠራቸው ምን በላቸዋለው፣ እኔ ከናንተ ምንዳ አልፈልግም፣ ከናንተ ክፍያ አልፈልግም፣ ከናንተ የምትከፍሉኝን ጀዛ አልፈልግም። ምክንያቱም አጅሪያ አላህ ዘንድ ነው።

መልእክተኞችን ተከተሉ። እነማን ናቸው እነሱ? ምንድነው መገለጫቸው? ይተቢዑ ተከተሉ፣ መላ የስአሉኩም አጅራን ወሁም ሙህተዱን፣ ከእናንተ ምንዳ ክፍያ የማይጠብቁ እነሱን ተከተሏቸው፣ እነሱ የተመሩ ናቸው ነው ይላል። ታዲያ እኛም ዛሬ ዳዋ የሚያደርግ ሰው፣ ምስኪን የሚረዳ ሰው፣ ችግረተኛ እንተባበራለሁ ያለ ሰው በማንኛውም በኩል በተለይ ዳዕዋ የሚያደርግ የሚያስተምር ሰው በገንዘብና ዱንያ ጋር የተያያዘ መጨረሻ መባላት ነው የሚሆነው። ምክንያቱም መከፋፈሉ ላይ ነገር ይመጣልና በተለይ በተለይ ደግሞ ዲንን ደብቆ ሲሆን ደግሞ የዘቀጠና የወደቀ ነው። ቁርአን ላይ ያለን ሀዲት ላይ ያለን በመደበቅ ሲሆን በተለይ ደግሞ ያገንዘብ የሚገኘው ያ ገቢ የሚገኘው ወይም የአረብ አገር ሴቶችን እንደ እቃ የተጠቀሙ ሲሆን ደግሞ የዛን ጊዜ የዘቀጠን የሚያደርገው እንደነዚህ አይነት ሰዎች ሲዘግጡ አላህም አያሳየን። ይብቃል። እና ወንድም እህቶቼ፣ ባረከላሁ ፊኩም፣ ከዚህ አይነት ጉዳይ ተጠንቀቁ። ካስተማርክም ከመከርክም ከረዳህም ላላህ ብለህ አድርግ። አላህ ፊት ነገ ትመነዳበታለህ። ካለበለዚያ እነዚያ እንዲሉልህ ለተባልከው ላደረክላቸው፣ ሂድ ከነሱ ጠይቅ፣ ወይም ከነሱ ምንዳን ጠብቅ፣ አላህ የሚልበት ቀን አለና ማለት ነው።